እኔ እስከ ሰራዊት ስሞት ታድራ እስከ ሰራዊቷ ስትሞት ዘርፎ የሚሄድ ዘራፊ ዘርፎ ሊሄድ ይችላል። ልጁን አላግባብ የሚገርፍበት የሚያንገራታበት ጠቀራ ከተለቀቀ ጠቀራ ላይ ልጁ ታስሮ ሂዶ ከቆሻሻ እባብና ጊንጥ እየተነከሰ ታስሮ የሚጎተት ልጅም መኖርም የለበትም፣ ደግሞ አይኖርም። ነገር ግን ጥራ ያላቋም እዘን ነው፣ እኛም እንንቀሳቀስ ጥራ አላቋም ነገም የአባቶቻችን ታሪክ የሚደግም እና የሚያስደግም እኛ ብናልፍም ስማችን በታሪክ ደረጃ የሚቀመጥበትን መንገድ እንጂ እኛ ያዝነ ለሕዝብ የሚያቋሽሽ እና ለሕዝብ የሚያዋርድ ከሕዝብ ፊት ማቆም ስራ አልያዝንም። ይህን እንደ አካሄድ እኛ የምናስተካክላቸውን ነገሮችን ሰውነን እናነሳሳታለን። ልጆች ነን። መከራ አስገድዶን ነው እዚህ ቦታ ይገባል። አባቶቻችን ብዙ ምታውቋላችሁ እኛ በላይ እኛ ልጆች ነን። ከእድሜም ከእውቀትም አንፃር አንዳንድ ነገሮች ብናጠፋ እንኳን እንደዚህ እንደስመኛው እንደቅድሙ ልትመክሩ ነው የሚገባ ልትመክሩ ነው የሚገባ እንጂ ዙራችሁ ፊታችሁን ዙራችሁ በዚህኛው በጫንቃችን ምታሙና ከሆነ እራሳችሁን ያማችሁት ይሄን አንተ ልጆች ወይነነኝ ይሄን አድርጉም ምከሩን፣ ሌላ ለዚህ ይዝ ለዚህ ይዝ እኔ ሳልሞት ይይዝ እስካለው ድረስ ግጨው በይፋ በአደባባይ ዘርፎ የሚሄድ ሰው የለም። እኔ እስከ ሰራዊት የስሞት ታድራ እስከ ሰራዊቷ ስትሞት ዘርፎ የሚሄድ ዘራፊ ዘርፎ ሊሄድ ይችላል። ልጁን አላግባብ የሚገርፍበት የሚያንገራታበት ጠቀራ ከተለቀቀ ጠቀራ ላይ ልጁ ታስሮ ሂዶ ከቆሻሻ እባብና ጊንጥ እየተነከሰ ታስሮ የሚጎተት ልጅም መኖርም የለበትም ደግሞ አይኖርም። ነገር ግን ጥራ ያላቋም እዘን ነው እኛ ምንቀሳቀስ ጥራ ያላቋም ነገም

ይህ ሊፈጠር ይችላል ብለን እኛ እዚህ ፋትሮል አውጥተን የኛ ፋትሮሎች ሰክረው አንከፍልም ምናምን እያሉ ሲንገዳገዱ ያገኙቸውን ሰዎች አውጥተው እንገርፋለን ምናምን ነገር ሲባባሉ ገና ሳይገርፉ ነው ሰምቼ፣ ተካም በጨለማው ነው እየሮጥኩ መጥቼ አስቆንኳቸው። ግን ኮ አልገረፉ ይገርፋሉ ብዬ ነው። ታሪክ ይበላሻል እንዴ የሰከረን ሰው መግረፍ ይህ ስህተት ነው። የሰከረን ሰው ስካሩ ካለፈው በኋላ ነው ገረፍከውም አልገረፍከውም። በይበልጥ ግን በዱላ ከምትገርፈው በአማርኛ ብትገርፈው ይሻላል፣ ይድናል አስተምረው በዱላ ብትገርበው ቆስሎ እንደገና ይሄድናል። ሌላ ምንም አማራጭ የለው። አማርኛ ግን መቼም ቢሆን ተህሊና ተጠላጥፎ አይለቅም። ክሙዝ ድብም ብትሰድብህ ሁሌ ይቆረቁራል። ጥሩ ምክርም ቢመክር ሁሌ ሱኮ ነው እንዲያደረገኝ እያልክ ከህሊና ተጽፋት ይኖራል። ዱላ ግን ይቆስላል፣ ከሳምንት በኋላ ይሽራል፣ ትረሳዋለህ። ከአቅም በላይ ካልሆነ ከሆነ ያ ሰውዬ ትረሳዋለህ። ያላቅ ያቅም ተሆነ ነው ያው ስትንገር ያገርበት ምትቆየው ምትኖረው እስክትሞት ድረስ ሳልገለው ሳልደበድበው እንዳልክ ማለት አይ እኛ እንቀበለው ስለዚህ ይህ ህዝብ በጉልበተኛ በስርዓት አልበኝነት ተጨቁኖ ተጨቁኖ ያቆየ ህዝብ አሁንም ተጨቁኖ እንዲቆይ ለማንም መርት እድል አንሰጠው፣ ለማንም እድል አንሰጠው። ብልፅግና እንደ ኤኖዋ አሰራል። በዚህ የመጡትን በዚህ የመጡትን እንዲሄዱ እያደረግን ነው። መንሰድ ሙላተኛ ቆያኛ ጋር ደርሶ ሲሄድ ብዙ ብልፅግና ሊገርፎ ይችላል። ያንን ይፈራል። እና ታዲያ ቅድም ሲናገር ነው የወረዳ አመራር እነ ሻምበል ሼቴ ሻምበል ሼቴ በነገራችን ላይ ጠንካራ አቋም አላቸው። እና ሻምበል ሼቴ ባሉበት እንኳን ሌባ ብለን ገመገምና ጠላት ከማፍራት ውጭ ያገኝነው ልፋት የለን። ሌባ ይዘን ሰጠን ጠላት ከማፍራት ውጭ ያገኝነው ለውጥ የለን። አሁን ሌባ ብለህ ካልሰጠህኝ ግን ገርፌሃለሁ። ሌባ ብለህ ካልሰጠህኝ እኔ ራሴን ገርፌያለሁ። ራሴን ገርፌያለሁ። ሁለት ነው የምነግራችሁ። ራሴን በራሴ ገርፌያለሁ። የሆነ ጊዜ በምንድነው እኮ ኮረና ኮረና ብለው መተው አምተው ከዩኒቨርሲቲ በኮረና ተፈናቅለን መተን ገጠር አቀመጨ በጋ የበረቱን ከብት በሙሉ ነው አምቶት ያለ ይነደዋል። ከዛ ሌባ ሰርቆ ተሯርጠን ሌባ አስጥለን ደስ ደስ አረቂ ምናምን ገዝተው ጠላ ነበር ጠላ ገዝተው ጠላ ስንጠጣ አምሽተን አምሽቶ ኋላ አምስት ሰዓት አካባቢ ስንሄድ ሀኛ ደጃፍ አካባቢ ልንደርስ ስንል ወንድሜ ያለ ያጎቴ ልጅ ያገባ አማች አለ። ሶስቱ ነን ስንሄድ ያን አማች ልፍ ልፍ ልፍ ብሎ ወደ ቤቱ እኔና ያን ወንድሜ እኔ ስልክ እየደወል ወንድሜ እኔን ጠብቆኝ ዘገየን። ይህን ሌባ ዝም ብሎ ይህን ከብት ለአስራ አምስት ቁም ይሆናል ነጭ ነጭ ከብት ዝም ብሎ ቀዳም ቀዳም ከብት ይዞ ከተፍ አለ። በጭለ ጫረቃ ነው። ብልጭ ብልጭ ላልነጭ ይዞ ድርስ በጭራሽ እዚህ ሰፈር ከሰፈራችን እኔ አዛም ሽቶ ዝም ብሎ ብሪግ አድርጎ የኛን ከብት እየነዳ ያለን ይመስል አንሰደን ብለን በጀሌያችን የያዝነ መስለን በቁጥቋጦ እየተጠጋና እየተጠጋ እየተከተላን አንሰዳቸዋለን። ሌቦች መሳሪያ ይዘዋል፣ ይዟል። ከዛ ማለት ደግሞ የኔ አጎቶች ልጅ ከበድ ከበድ ያሉ ልጆች አሉና፣ የኔ ነው አጎቴ ልጅ መስሎታል። ያለ ያባራካ ያውቀኛል፣ አውቆታል። ተው ያያ ተው ይለኛል። ይትክ ተው ያያ ተው ተው፣ ያለ ነገር ነገር አትግባ፣ በነገር ነው ያመጧቸው ይላል። በነገርም ይሁን ምንም ይሁን ያያማንነ ማነኝ ያያ ምናምን ነገርን አላወቅኸኝ። አግሪማ አትለፍልኝ፣ እረፍ አልኩህ። እና ትከታተለው የመጨረሻ የማይሆን ሲሆን፣ አንተ በኋላ እንዳትበላሽ እኛ በነገርም ከሆነ ከዚህ ላይ ጥይት ተኩሽ ላስቆምን አገር ሊወጣ ነው። በኋላ ተመስገን አበበ ከበደ እንደዚህ ያደረገኝ ብለህ ዙረህ እንደገና ከዚህ ቦታ እንደዚህ ሆንኩ እነ ገሌ መንደር ብትል ሌላ ጉዳይ ነው። እነ ገሌ መንደር እንዲወንኩ እያልክ አሁንም አግሪማ ሌላ ስም እየጠራህ ነው ያለህ ሌላ ጉዳይን እንዳታመጣ አሁንም ስርዓት አድርግ። ቆም ብዬ ሳስቆመው እንደማልሰደው ሲያውቅ አንዴ ይልና ተናገገሯል። ሲሰደው አብሮኝ ያደገው ነው። ደሞ የመጣው ከቱ ታርማጭ ወል ዳዋ ነው። እንግዲህ አሻግሮ ወደ ቅማንት አገር እያገባ ነው። እዛ በኋላ አማራጭ የለ። ያን ሰውዬ ከያዝኩት በማግስቱ ትንሽ ወንድሜ ታስሮ ብርቀጣለሁ። ቅድም ያላችሁት ነገር ነው። በማግስቱ ማለት ነው። እልም ያሉ ሌቦች ናቸው እነዚያ። ያን ሰውዬ ያ አራ ኧረ ሌባ ሌባ ሌባ

ያው ሽፍታ ስለሆንኩ ብቻ ጉልበቴን ፈርቶ ሳያስቀጣይ ቀርቷል። ስለዚህ የሱሪ ምቀጠው ነኝ ብሎኝ ሰውዬ ይዟል። ተመስገን ይመስክርን ያላውቅ ሂጅ ይህል ቤቴን ብሎ ቄስ ሽማግሌ ደወለብኝ። ሚስጥሩ ያው ታንተና ተኛ አይወጣም ታወጣ ሳይያ ሽፍታ ደግሞ ዙሩ ያንን ጀስ ሊይዘው ስለሆነ ማለት እውነታውን ንገረኝ ብሎ ደውሎ ጠየቀኝ። እውነታውማ ታውቀው የለም እኔና ወንድሜ ነው ያለ መያዝ ካለበት የኔን ቤት ሰውዬ ያ እስ ጥቆማም አልሄድኩበትም። እኔና ወንድሜ ነበርና አስጥል አስጥለ ነው ነበር አሳልፈ ነው ሰው ሲሆን፣ ከዚህ ውጭ ግን ተወው። እየተው እንግዲህ በዛን ሰዓት መንግስቱም ሌባ ሌባውም ሌባ በሆነበት ሰዓት ነው። እግዚአብሔር ግን ረዳይና ወደው በጋውን እንዲያተባብለን ወደው ሰኔ ላይ የፋኖ ጉዳይ መጣ። ሌባ እየጠፋ እየጠፋ ሄደ። እኔን እየፈከረብኝ ነበረ ማለት ነው። ያስነ እስከዚህን ድረስ መከራ ገብተንበት የቆየነው ጊዜ አሁን እኛ ይህን ህዝብ እስካሁን የቆየውን መከራ ተረድተነዋል። ችግር የለም። አሁን ግን እዚህ በኋላ ከትግራይ ጋር የሚደዋወል ታሳውን ትግራይ ነው ጠቅሎ ሄዷል። ከትግራይ ጋር የሚደዋወስ የትግራይን ንብረት የሚቆጣጠር ሰው ታለ፣ ሌላ ችግር አለ። እንደውም ተናግር ያለው ህዝብ ፊት ነው የምናገረው። ተስፋዬ ወንድማችን ነው ተላላኪያችን፣ ጥሩ ወንድማችን ነው እና ውሰደኝ ጎበ ይዞኝ ሄዳ ሂሳብ ቤንዚን ነው ሞላለት። የወሰደኝን ቤንዚን ነው ሞላ ነዳጅ ነው ሞላለት። በታሪክ ሌላ ነገር አላረጋው። እያደረኩኝ በራሱ ንብረት እየተንቀሳቀስኩ ቆይቼ የኔ ልጆች በፈጠሩት ችግር ምክንያት እሱም ቆስሏል፣ አደጋ ላይ ነው ያለው። ስለዚህ እሱ አደጋ ላይ ሆኖ ነው እንጂ ተስፋዬን መቀጣው ነበርኩ ብያቸው። በገብረ ሕይወት የመጣ ለምን ቤቱን የተከራየው ተስፋዬ ነው። አንድ ሺ አምስት መቶ ወር ክራይ እየከፈለ ለማን ነው የሚከፍለው? ለትግሬ በነፃ የማይቀመጥበት ምን ብሎ የሚከፍል አቋሜ ነው አሁንም። በነፃ የሚቀመጥበት ለማን ይሆናል? አሁንም መዋቅሩን በዘው ልናስቀጥልም ሆነ ለእኛ በእኛ ልንመርጥ ነው። በመዋቅሩ ለዚህ ቀበሌ በጀት ይሆናል ለዚህ ቀበሌ በጀት ይሆናል። ይህ ቀበሌ በሎጀስቲክ አግዙነት ሲባል ይሄን ያህል ያህል ብር አለነው የሚያመጣው እኮ ሎጂስቲኩ ቀበሌ ሲኖር ነው ብር ሲኖር፣ ስለዚህ ለቀበሌው ግብዓት ይሆናል። መሬት አከራይቷል። ያ መሬት የተከራየ ለማን ይሆናል? ለዚህ ቀበሌ ግብዓት ይሆናል። ግን ይህን እያደረገ ለግል ጥቅሙ የሚጠቀም የቀበሌ መዋቅር አመራር ካለም ትክክል አለ። አሁንም ከዚህ ቀበሌ የዳቦ ማሽን ነበረ? ምንድነው? የጠፍ ንብረት ነበረ፣ የፈረሰ ቆርቆሮ ሌባ ሀሌባ የተጣላ ቆርቆሮ የተጠጋ ነበረ። የሁሉኛ መረጃ አለን። ቀበሌው ስለሌለ ጉዳዩን አናነሳም። ቀበሌው ሲመጣ ሚያውቀውን ይሄን አውቃለሁ ብሎ ያቀርባል። ማውቀውን አያውቅም። ትናንትና ተብሎ ለመቼው፣ ግን እንዴት እንስራ እሱ ጋር እንወያያለን ብለን አ